ውድ ተመልካቾች እንዲናችሁ እንደምናመሻችሁ፣ አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ እንግዲህ ምንድን ነው? ሰሞኑን በባህር ዳር ከተማ የምክክር ኮሚሽኑ ማለትም የብልጽግና ተላላኪ ወይም ደግሞ የፖለቲካ ደላላ የእርቅ ኮሚሽኑ ባህር ዳር ላይ እንግዲህ ሰንበት ይውላል። አጀንዳ ማሰባሰብ ብሎ አጀንዳ ማሰባሰብ ብሎ እንግዲህ ባህር ዳር ላይ መሰባሰብ ከጀመረ እንግዲህ ቀናት ተቆጥሯል። ስለዚህ በእነዚህ ቀናት በደረሱን መረጃዎች መሰረተ እንግዲህ ምን ምን ተፈጠሩ ነው? የብልጽግናና ኮሚሽኑ የእርቅ ኮሚሽኑ አንድ ላይ በመሆን በመቀናጀት ምን ምን ሴራዎችን ባህር ዳር ላይ ሰሩ የሚሉትን እንግዲህ ወደ እናንተ እናደርሳለን። እንግዲህ ይህ ምንድን ነው የርቅ ኮሚሽኑ በጣም የብልጽግና የፖለቲካ ደላላ ነው የሚባልበት ምክንያት እንግዲህ በዚሁ መረጃ መሰረት ነው ማለት ነው። ያ ማለት በባህር ዳር አድማ ብተና ላይ እንግዲህ ቦምብ አስጥለዋል። በመከላከያ ተመርጠው በወጡ በኢንቴሊጀንስ ኦፊሰሮች እንግዲህ የባህር ዳር ላይ ባለው አዲሱ አዲሱ መናሪያ አካባቢ ባህርዳር ዳር ላይ ባለው የአድማ ብተና አፈንድተዋል። ቦምብ በፈነዱትን መሰረት እንግዲህ የተወሰኑ የአድማ ብተና አባላት ቆስለዋል። ስለዚህ እነዚህ አባላት እንግዲህ ቆሰሉ አልቆሰሉ ሞቱ አልሞቱ ለአማራ ምንም የሚያመጣው ለውጥ የለም። ነገር ግን ደግሞ ይህንን ሴራ በመጠቀም ህዝቡንና በተለይ ወደ ፋኖ የመቀላቀል የቅል ፍላጎት ያላቸውን የአድማ ብተናዎች ተስፋ ለማስቆረጥ የሚያደርጉት ሴራ ነው። እንግዲህ ይህም ማለት ምንድን ነው? እኛ ለንግግር ኮሚሽን ለንግግር ሀገሪቷን በንግግር ፈጠን ሰላም ለማምጣት በጣም ፍቃደኛ ነን፣ በፍቃደኝነትም ደግሞ እየሰራን ነው። ነገር ግን የሞራ ላይ ያለው ጽንፈኛ ኃይል ወይም ፋኖ ይህንን ድርድር ስለማይፈልገው እኛንም አልፎ ከኛ አባላትን ከሚሰበሰቡትም በተጨማሪ እንግዲህ የክልሉ ታጣቂዎች ላይ ቦምብ ፍንዳታ ፈጽሟል ለማለት የተሄደበት ሴራ ነው ማለት ነው። በዚህም መሰረት እንግዲህ ምንድን ነው አድማ ብተና ነው። አድማ ብተበ ነው። የንግግር ኮሚሽኑ ባለፈው ምን ብሏል ነበር? የክልሉን መስተዳደር አቶ አረጋ ከበደ ነው እንግዲህ እናንተ የመጀመሪያውን የጦርነት አቁመናል፣ የመጀመሪያውን ውሳኔ ወስኑ፣ እርምጃ ውሰዱና አሳውቁ ማለቱ ይታወቃል። ይህም እንግዲህ ምንድን ነው አድማ ብተና ላይ ቦምብ፣ ሌላ ከጀርባ ጥቃት የሚያደርሱበት የሚያደርሱባቸው እንግዲህ ይህ እኛ ፌዴራል መንግስት የተሳተፈበት አይደለም። የክልሉ አድማ ብተና ና የተሰባሰቡት ፋኖ የራሳቸውን ፋኖ ብለው የሚጠሩት ሀይሎች ያደረጉት ግጭት ነው። በነሱ ምክንያት ነው ክልሉ የወደመ ብለው እንግዲህ ለዓለሙ ለኢንተርናሽናሉ ኮሚኒቲ እንግዲህ ማህበረሰብ ለዓለም ማህበረሰብ እንግዲህ ይህን አይነት ለግንዛቤ ለመፍጠር እየተንቀሳቀሱ ነው። የኮሚሽኑ ሴራም እንግዲህ ባህር ዳር ላይ ገብቶ በግድ እንግዲህ ማንን እንደሆነ አይታወቅም ራሳቸውን እንግዲህ መርጠው የላኳቸው የራሳቸውን ሰዎች አብዛኛውን ደግሞ ለአብ ለ ራሳችሁ የራሳቸውን ሰዎች መርጠው እንግዲህ እርቅ ኮሚሽን ብለው ለንግግር አጀንዳ ማሰባሰብ ብለው እንግዲህ ልከዋችኋል እነዚህን። ይህ እንግዲህ በጣም ከባድ ሴራ ነው። ይህ እዚህ ጋር ምንድን ነው ምንድን ነው ያሉ የእርቅ ኮሚሽኖች ራሱ ምንድን ነው ያሉ። በጫካ ያላችሁት እየታገላችሁ ለአማራ እየታገላችሁ ያላችሁት ጫካ ያላችሁት አለ ልክ እንደ መህ እንደ ህገ መንግስቱ እኛ አልተሳተፍንበትም እንዳትሉ አጀንዳችሁ ላኩ። ገብቷችኋል አይደል? ምን አይነት ሲራ እየተሰራ እንደሆነ ጫካ ያላችሁት እንደ ህገ መንግስቱ ሁላ በዚህም አልተሳተፍንም ብላችሁ ይህንን ምክንያት እንዳደር እንዳታደርጉ አጀንዳችሁ ላኩ ሚል ከባድ የሆነ ሴራ ነው እንግዲህ ያስተላለፉት። ይህ ሴራ ምንድን ነው? ማን ነው እንግዲህ እነሱን የምክክር ኮሚሽን ብለው እነሱ ከነሱ አጀንዳ ሳይሰበስቡ ምን ማለት ነው? ልክ እንደ ህገ መንግስቱ አልተሳተፍንበትም እንዳትሉ አጀንዳችሁ ላኩ ያስገባቸው አይደል? ይህ የሆነ ሪኳርመንት ለማሟላት ነው እንጂ ዝም ብለው ሰብሰበናል ብለው የሚመጣባቸውን ትችት ነው እንደ ምክንያት የአማራ ህዝብ እንዳይጠቀመው ለማድረግ እንግዲህ። የርቅ የርቅ ኮሚሽኑ በጣም ከባድ የሆነ ሴራ ከብልጽግና በላይ አማራ ክልል ላይ ተጽዕኖ እያሳደረ ነው ማለት ነው። ስለዚህ ይህን የርቅ ኮሚሽን በጣም መጠንቀቅ አለብን። በተለይ ደግሞ የሄዱት እነማን ናቸው? ለርቅ ኮሚሽኑ ማን ማን እንዴት ተመርጠው ሄዱ? እንዴት ተመርጦ ባህር ዳር ገቡ የሚለውን ደግሞ እንግዲህ በሚቀጥለው መረጃ እናመጣላችኋለን። እናመሰግናለን።